መጨረሻ ሃይንዬ የተናገረችውን አየሻለን? ምን ላድርግን ምን ማድረግ ነው ያለብኝ? እንዲያስረዳኝ ነበረ አለች እኮ ሰውዬሽ፣ ሰውዬሽ

ሁሉ ሰላም አለሁ። በነገራችን ላይ ማለት ነው እሱ ያለፈ ታሪክ የለሽም ወይ ሲላት የለኝም ማለት ኦልሬዲ ይታውቀዋል፣ ኦልሬዲ ነገሩ ገብቶታል። ያለፈ ነገር ነው ይሄ። እንትና የሚባለው ልጅ እንዴት ነበረ? ይሄ ኖክ የሚባለው ልጅ የሚገጥመን ያለ ነው። ለምን በሕይወታችን ላይ ያለ የሚገጥመን ያለ ነው። እኔ እኮ እና ስራ ነው ስራ ነው የምትል የኔ ቆንጆ እንዴት ነች ማለት እሱ እሱ ነው እንጂ አይታረቃሉ ይመስለኛል። ግን እሱ በጣም ለጥፋቱ አንድ ልጅ ይቅርታ ይበለኝ እና በዚህ አሁን አንድ ሰው ጥፋተኛ ማለት ነው ያልኩት። ነገር የለም እኔ ምንድን ነው ያልኩትኝ? በማንኛውም እኛ ወጣቶች ነን፣ አይደለም ወጣት እንደማን ይወጣሉ ወጣት እንደማን ይወጣ ብዙ ነገር ይገጥመኛል አይደል ኔክስት የሚገጥመኝን በምን አውቃለሁ እናንተ ለምንድን ነው መረዳት የማትፈልጉት በምንም አናውቅም ነው ወደኋላ የማናስበው ትምህርት ነው ስናስብ ደግሞ ትምህርት ደግሞ የሚገጥመንን ማሰብ አለብን ምንም እንዳታወሩሽ እንዳታወሩ ስራ ነው የያዙት። እኔ መጥፎ ነገር አልፈለኝም፣ ያላወራሁም። ግን የሚገጥመን ነገር አለ፣ ይሄ ትምህርት ነው። እንማርበት አለን። ነገ የሚገጥመን አናውቅም። ለምሳሌ ጊዜ የት ነገሮች ነው እኮ። አዎ፣ በእርግጥ የበፊትን ላይፍ እንደ አዲስ አድርጎ አንጥቶ ሰው የሚበጠብጥ እንዳለ ያስተምራል። ይሄንን አፈሪ ብሎ ስለዚህ ያስተምራል። አሉ በጣም አሉ በጣም አሉ በጣም ሪል የሆነ ታሪክም አለ እኮ የነሽ እናስረዳኝ ስትለው ለምን ቢያለ ለምንሽ ቢያለ ማለት አለበት አለ ነገ ደግሞ ማለት አለበት። ይህን እምቢ ብሎ ሄዶ ለነገ ደግሞ አስቤበት መጣሁ ብሎ መንጣት ነው ላ እነሱበት ዝም ብሎ ያኛው ልጁስ ልጁስ እያለ ያለው አሁን እኮ እሷ ምንም አታውቅም። ያኛውን ተይው። ያ እንግዲህ ደግሞ ሊመጣ ይችላል፣ የሚመጣበት መንገድ ሊሆን ይችላል።

ኧረ ተይኝ፣ ኧረ ተይ እንዲህ አትበሉ። እያ እያ ወተ በደንብ ቪዲዮን ታዳመጣችሁት ማለት ነው። ይሄን ሁለት ቀን በምን እንደምመጣም እያሰብኩበት ራሴንም እያረጋጋሁ ነው አሉ። አየሽ ስራውን ቀይረውት መጡ አላት። አሁን እያብራሩት ሊመጡ ነው ማለት ነው። እንቅፋት ወደፊት ስሄድ እንጂ ወደኋላ ስሄድ አይመታኝም አለች። ስለዚህ እኔ ወደ ፊት ደግሞ እኔንም ብሩኬንም የምትሳደቡ እንደፈለጋችሁ ነገር ጋ ማ ችግር የለም። እኔ አሁን እሱ ጋር ላስጨነቀኝ ተውጭን ያላችሁ ተዳሪ ያላችሁ አላችሁ ሀይሚን የምትወዱ ለብቻም ይሁን ብሩኬንም የምወዱም ሆነ ሁለቱንም ስድብ ትሰድቧቸው እነሱ ጥንካሬ ነው የሆነላቸው እና ወክላችሁ አትሳደቡ፣ ይሄ ይቅርባችሁ

ነገር ኮኬት ለአፍቃሮች መልስ ይሰጥቷል ምናደ መሰላችሁ ሴቶች ደግሞ የማታገኙትን ነገር የሆነ ነገር አድርጋችሁ ታመጣላችሁ ስለማታገኙ እንዲ ቢለው መልስ ለነሱ ነው እግዚአብሔር ለነሱ ስራ መሆኑን ያወቅኩት

ምንም አትበሉ እንጠጡ ማለት ነው። ወተት ምናምናት ተሳዳቢ ተበለ የሚወዳቸውን አለም ታሪኩ ነገር እሱ በወዲያ መጣ አሁን ነው። ሁሉም አንድ ላይ ነበሩ። ሲጀመር ያኛውን ቪዲዮ እዛው ቦታ ላይ ነው የተሰራው። አትልፊ

እኮ አንዴ እየተደማመጥን ነው ያለው። የምር እኔ ላስረዳችሁ፣ ከዛሬው ቪዲዮ የተረዳሁት ከሰውዬ ተቀምለሽ መሄድ የራስሽን ህይወት እንደምትበጠብጪ ፣ ደግሞ ሴቶች ማለት ነው። የበፊትን እንትን እንደ አዲስ እያደረግን እያመጣን የምናፈቅረውን ሰው እናገኛለን ብለን መንገድ መቀየራችን እንደማይሳካልን ትምህርት አለው።

ልጨርስ ላችሁ ደግሞ እንደገና ደግሞ ተሳዳቢና ክፉ ሰው ታላለ ደጋጎችን ማየት አንችልም እና ማደግም እንደማንችል ለሰው አንድ አይነት አመለካከት ሁሉም ሰው ይኑረን ብላችሁ አትልፉ። ደግሞ ለዛም ይህም ትምህርት አለው፣ ተረዱ እሺ። አሁን እኔ ልቀጥል፣ እኔ ማለት ነው እሺ። አሁን እሺ፣ እና አንገናኝም፣ አልደውልም ያለው ነገር እኔ በጣም ነጨነቀኝ። ያንተው